አልገኝበት ቦታ ጅን ዬ ይሄዳለሁ እያልች ነው። ልጁን ነው ልጅ ዛምት ሄደው እኛም አናውቅም ገብተዋል። ይሄ ደግሞ ሆነው በእናንተ ምክንያት ነው። እናንተ እዚህ ውስጥ በእጃቸው ባይኖር ኖሩ ይህ ሁሉም አይመጣም ነበር። ስለዚህ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? የማይመጣ ወሬ የለም ማለት ነው። የማይመጣ ነገር የለም። ሩታ ናት ልጁን ይዛ የምጠፋው ድራማ ላይ አይታችሁ ይሆናል። እንደዛ ሩታ እንደዛ አታረግም። ገባችሁ አደለ? ልጁን ይዛ የትም አትጠፋም። ገባችሁ? የሆነ ነገር ይዛችሁ እየመጣችሁ፣ ሩታ እንደዚህ ያለች ሩታ እንደዚህ ያለች አትበሉ ማለት ነው። የት ይዛ ትሄዳለች የት ልጇን ይዛ የት ሲቀጥል ደግሞ ማለት ነው አባትነቱን አልክድም ሲቀጥል ደግሞ አባትነት አባት ስለሆነ ሁሌ መጥቶ ይጠይቃል ብላለች ገባችሁ አይደለ ስለዚህ ሩታ ልጁን ይዛ ትጠፋለች ብላችሁ እዚህ ጋር ማለት ነው ሲቀጥል አብርሽ ማለት ነው የውላችሁ ልንገራችሁ ከርቤላ ጋር ትዳሩን መርጦ ሩታን መርጦ ልጁን መርጦ ከመጣ መጣ አለቀ እንጂ አብርሽ ሩታ ልጁን ይዛ ልጠፋ ስለሆነ ከሩታ ጋር ካለውንክ ምናምን ተብሎ የሚመጣ ወይም የሚለመን አይደለም። ገባቸው ሊለመንም አይገባም። ራሱ አስቦ አልሞ አለቀ። እኔ ትዳሬም መያዝ አለብኝ። ይቺ ለእኔ አጠቅመኝም፣ ከዚች ጋር መሆን የለብኝም። በስነ ስርዓት ነግሪያት ከኛ ሕይወት እንድትወጣ መናገር አለብኝ ብሎ ራሱ አስቦ ከራሳቸው ሕይወት ውስጥ ካላስወጣ እንዴት ነው አሁን ሩታ ልጅ ይዛ ልጠፋ ነው ምናምን ብላችሁ እሱ እንዲለመን የምታደርጉ ማለት ነው? ምን አይነት አስተሳሰብ ነው? ነገሩኝ እስቲ አባቸው ተመልሰዋል ምናምን ብለ የሁሉ ነገር እየሆነ ያለ ነው። የት ነው ልጁን ይዛ ምትሄደው? እኛ ምን እናውቃለን? እኛ ራሱ ግራ ነው የገባን። ገብቷል። አሁን መጥቶ ባይበጠበጣት የሁሉ ነገር አይፈጠርም። ገብቷል። እየመ አሁዷን እያባባት ሁ ነገር እያለ አሪፍ ነው። በቃ ፍቅራቸው እንዲመለስ ነው የምንፈልገው፣ ግን ከእሷ ጋር መልቀቅ አለበት። ከርሜላ ጋር ሳይለቅ እንዴት ነው? ሁለት ዚንጋ ዚንጋ የሆነ መሆና አሁን ሩታ አራስ ናት። ትላንትና አብርሽ ሄዶ ጠየቃት። ስለዚህ ሩታ ልጇን ይዛ ልጠፋ ነው እንዳይመጣ እንዳያያት ማለት ነው። አባባላችሁ እንደዛ ነው። አልገባኝም። አስፈላጊ አይደለም። ስለዚህ ከእሷ ጋር ብቻ እንዲሆን ያ ነገር መቀጠል አለበት። ልክ ነው። ትዳር ነው፣ ልጅ ነው። ሲመጣ ያጓጓዋ ልክ ነው። ለምን ታያለህ? አይባልም። ልጅ ነው ማየት ይችላል። ግን አቋሙን ማስተካከል አለበት። ለዚህ አሁን ምንድን ነው የምናደርገው? እሷ ይህንን አሰባሰባለች። እንዴት ነው የምናደርገው? እንደዛ ነው የጠራውክ ሩታ። ጭራሽ እኔ አታስብም ብዬ ነው ማስበው። ቤተሰብ እናንተ ምን ትላላችሁ? ሩታ እንደዚህ አታደርግም እንደዚህም አታስብም። ሲቀጥል ደግሞ ያው ለእኛ ለማስመሰል ነው ብዬ ነው እያሰብኩት። ትላንትናም ተናገረ ያለው አብርሽ እቤት ውስጥ ወይም ደግሞ እናቷ ቤት ውስጥ ሲጀመር ማለት ነው። ሁላችሁ እዚህ ጋር በጉራጌ ባህል ቤተሰብ እኔ ደግሞ እጅ አያርፍ ታውቃላችሁ። የሆነ ነገር እየሰራው ማውራት ነው የምወደው ማለት ነው። በጉራጌ ባህል ቤተሰብ፣ የእሷ ቤተሰብ መልስ ሳይጠራ ባል አይሄድም ምናምን፣ ለዛ ነው ምናምን እያላችሁ ብዙዎቹ ኮሜንትም እየሰጣችሁ ወይም ደግሞ ነገር ልትሉ ትችላላችሁ ማለት ነው። ነገር ግን መጀመሪያ ባህል መቼ ንገሩኝ፣ እስኪ መቼ ነው ባህል የጠበቁት? አብርሽና ሩታ ባህል ጠብቀዋል ወይ ንገሩኝ እስኪ። ይሄ አልገባኝም፣ ንገሩኝ። ጠብቀዋል እውነት ነው። እና ልንገራቸው። አሁን እኔ የኔ ቤተሰብ ጋር ሽማግሌ ተልኳል። አረ መጀመ እኔ እዚህ እንደመጣሁን ሽማግሌ አሁን አመት ሆነን ሽምግልና ከተላከ ማለት ነው። ገባቸው አይደለ? ነገር ግን እግዚአብሔር አያምጣውና የሆነ አዘን ቢፈጠር በእኔ ቤተሰብ ላይ ዘመድም ይሁን ባሌ መሄድ ይችላል። ገባቸው አደለ? አዘን በጣም ዝምድና ያለው ቤተሰብ ከተፈጠረ ማለት ነው። ነገር ግን መሄድ አይችልም እኔና እሱ አንድ ላይ ካልሄድን ማለት ነው። ሰድጋችን ተደርጎ ወይም ደግሞ መልስ ተደርጎ ካልሄድን አንሄድም ማለት ነው። ገባቸው አደለ? ሲቀጥል ደግሞ እንደ ድሮ ባህል ብናስብ ኖሮ ማለት ነው፣ እንደውም እንደ ድሮ ባህል ማለት ነው ልንገራችሁ። ሽምግልና ልኮ መልስ ሽምግልና ተልኮ መጥቶ ከዛ በኋላ ሰርግ ተደርጎ ማለት ነው፣ ሰርግ ተደርጎ ራሱ ማለት ነው፣ መጥቶ እኛ ቤት እኔን ከወሰደኝ በኋላ ከእናቴና ከአባቴ ይደበቃል። ልንገራችሁ እኔም ከእሱ ቤተሰብና ከሱ እናት እደበቃለሁ። ገባችሁ። ምክንያቱም የኔ እናትና አባት መልስ ሲጠሩ ድረስ አይታይም ገባችሁ እኔም እንደዛው መልስ እስካልጠሩኝ ድረስ አልሄድም በሰርግ ራሱ ቢያውኝ ማለት ነው ገባችሁ አይደለ አብርሽና ሩታ ደግሞ እንደዚህ ልትሉ የሚገባው መቼ ነው በስነ ስርዓት ባህላችሁን ጠብቆ የተጋቡት ትተናሉ ኮ ገባችሁ ባህላችን ሳይጠብቁ ነው ኮ አብርሽ ይዟት አዲስ አበባ ይሄደው አይደል እንዴ ስለዚህ የምንድነው አሁን አብርሽ ሄዶ ምናምን መልስ ሲጀመር ተደርጓል ተብሏል ገባችሁ አደለም መልስ ራሱ ባይደረግ ራሱ የሩታ እናት አብርሽ ቤት አዲስ አበባ መጥተዋል አይን ለአይን ታይተዋል ገባችሁ እኔ እዛ ሰዓት በጣም እያፈርኩት ምክንያቱም በእኛ ባህል ነውር ስለሆነ ማለት ነው እንደዚያ ነገር ስለሌለ ማለት ነው ገባችሁ አደለ መጀመሪያ ጀምሮ ገና መጀመሪያ አብርሽ ፍቅርን ራሱ ሲያስተዋውቅ ከጋሽዬና ከእትዬ ጋር ሲያስተዋውቅ በጣም ነው እያፈርኩት። እንኳን አሁን አይደለም ማለት ነው ሩታን አይደለም፣ የዛ ሰዓት ገና ምክንያቱም ይሄ ባህላችን ስላልሆነ። ስለዚህ በአብርሽና በሩታ ቪዲዮ ላይ ባህልን አታስገቡ፣ ባህልን አልተከታተሉ አለቅ። ገባችሁ ይሄ ነው አለቅ። ይስማማሉ፣ ፍቅር ይሆናሉ፣ አብረው ይቆጥላሉ ብለን በጣም ደስተኛ ነው ምክንያቱም እንግዲህ ይሄን ሰሞን እያየ ነው ያለው። ነው ፍቅር ደስ ይላል ሲጫወቱ ሁለቱ፣ ሀገሩ ሲያወሩ እራሱ ፍቅር ደስ ይል ነበር። ግን እነዚህ አይነት ሀሳብ ታስባለች ብዬ አልጠበቁኝ ነበር። ያው ምክንያቱም እኔ እንዴት እንደሆነ ብቻ ያሰበችው እኔ ግራን ገባኝ። እና ያ ደግሞ አብርሽ ደግሞ ነገ እያለቀሰ ይመጣል፣ ልጄን ይዛ ልጠፋ ነው ምናምን እያለ ከዛ እያለቀሰ ይመጣል ምናምን ማለት ነው። አሁ እንደዛ ነው ሊቀጥሉ ነው። አሁን በቃ ገና አራስ ሆና ድራማ ጀምራችሁ ትንሽ እንኳን ሳታርፍ ወይኔ ጉዴ አንተም ነበር ቃል እንዲ ስለዚህ ቅልቅል ሳይገባ ቤተሰብ አልተዋወቀ መልስ አልገቡም ስለዚህ መልስ ባልገቡበት ሁኔታ ቤት መግባቱ መልስ ገብቷል ተብለዋል መልስ ገብቷል በስነስርዓት ተብለዋል ለምን ተዋሻላችሁ ሲቀጥል ደግሞ ማለት ነው ሲጀመር መልስ እንዴት ነው እንዴት ነው አንድ ጭንቅላት ያለ ሰው ልትወልድ ደርሳ ሚስቱ ልትወልድ ደርሳ እንዴት መልስ ሳይገባ ጠበቃችሁት? እንዴት ጠበቃችሁት? እንዴት ጠበቃችሁት? ሶ ሁለቱም ኦኬ፣ ሽምግልና ተላከ። ሶ ይቅርታ ምናምን ተብሎ ሽምግልና ተላከ። ግን እንዴት ልትወልድ ደረሰች? እንዴት የአብርሽ እናትና አባትስ መልስ አልጠሩም? እንዴት የሩታ ቤተሰብስ መልስ አልጠሩም? ሶ ልጆቹ ራሱ እንዴት ጭንቅላታቸው እሺ ብሎ እንዴት ማለት እንዴት ዝም አሉ? እንዴት ለት እንዴት ቻሉ? አርግባይ ነገር ይሄ ነው። እንዴት ስትወል ድረስ ጠበቁ። ከወለደች በኋላ ልጃቸውን ይዞ ምናምን መልስ ሊጠሩ ነው። ሰርግ ሊያደርጉ ነው። አበባ ሊይዙ ወይስ ሻማ ሊይዙ አበባ ሊበትኑ፣ ወንድ ልጅ ምንድን ነው የሚይዘው ግን ማለት ነው? ቀለበት ይዞ ሊሄድ ለአብሪሽና ለሮታ ሽምግልና አልተላኩ ተልኳል ያለው ነገር መሆን ያለበት አደፋፍራችሁት ነው መቼ የሚይዛችሁት የገባችሁት አንድ አለች። የኛ ቤት ቀውስም እሷም አለች እድገት ገብተዋል። በዛ ሰዓት ሽጋሽ ቢመጣ አባዬ ቤት መጣ፣ ምንድን ነው የሚፈጠረው? ስለዚህ የሚፈጠረው ነገር ማሰብ ነበረ። ሲጀምር ማሰብ ነበረባችሁ ምናምን የምትሉ ሰዎች ማለት ነው። ተያይቶ የለም ወይ? አዲስ አበባ ላይ ተያይቶ የለም ወይ? ንገሩኝ እስቲ የሩታ እናትና አብርሽ ተያይቶ የለም ወይ? ምንድን ነው የሚፈጠረው እንዴ? አስረግዞ አስወለደ እኮ አብርሽ በቃ እንዴት ነው አሁን እፍረት ነው የምትሉት አልገባኝ ነገር ነው ምንድ ነው የምትሉት ማፈር አለበት አብርሽ ሩታ ቤተሰብ ጋር መምጣት የለበትም ነው የምትሉት አስረግዞ ሚስቱ እናንተ ጋር መታይ ወልዳ ሚስቱን መጠየቅ የለበትም ነው ልጁን ማየት የለበትም ነው አልገባኝም አልገባኝም እኮ እንዴት እንዴት ሚስቱና ልጁን እንዴት መጥቶ አይጠይቅም አብርሽ አባትዮ ለምን አይጠይቅም ማለት አሁን በሶዶ ባህል ወልዳ ክርስትና ተነስቶ ገና ሴት ከሆነችም አርባ አምስት ቀን ወንድ ከሆነ በስንት ቀን ነው? ሰላሳ ቀን ነው አርባ ኖ ኖ ሴት ከሆነች ሰማንያ ቀን አደለ፣ ወንድ ከሆነ ደግሞ አርባ ቀን አደል። እንደዛ ነገር ነው ካልተሳሳኩኝ ማለት ነው። ስለዚህ ሴት ብትወልድ ኖሮ እስከ ሰማንያ ድረስ ሁለት ወር ከምናምን ሙሉ ሚስቱንም አያይም ልጁንም አያይም አባት ልትሉ ነው አሁን አብርሽ አንድ ወር ሙሉ አንድ ወር ከምናምን ሙሉ ልጁንም ሚስቱንም ሳይ ቆጭልን ነው የምትሉት? አልገባኝ። ምን አይነት አስተሳሰብ ነው የምታስቡት? ምን አይነት ነገር ነው? ገፋፍታችሁ ይዛችሁ ትገባችሁ ሆስፒታል። በቂ ነበር በቂ ነበር። ሆስፒታል አግኝቶታል። በቂ ነበረ። አልገባኝም። አልገባኝም። አባቱ ነው ገባችሁ። አባት ነው። ኦኬ መሀላቸው ላይ ምን ነገር ተፈጥሮ አለ፣ መታየት የለበትም ልትሉ ትችላላችሁ። ነገር ግን አባት እስከሆነ ድረስ ልጁን ማየት ግዴታ አለው። ሰው ሚስቱንም ማየት ግዴታ አለው። ሄዶ ማንከባከብ ግዴታ አለው። የጎደላትን ነገር እየገዛ መስጠት ግዴታ አለው። ጋባችሁ አደለ? ይሄ አጉል አጉል ጨዋታ አትጫወቱ። ጋባችሁ። ባህልን ጠብቆ ነበረ መጀመሪያ መጋባት። ታሞ ከመንፋቀቅ አስቀድሞ መጠንቅ ነው ምንድነው የሚባለው? መጀመሪያ ወደ ነገሩ ወደ ገደለው ከመግባት ይልቅ አስቀድማችሁ ነበር ይሄ ነገር ማድረግ ማለት ነው። አሁን ልጅ ከወለደች በኋላ ምናምን እንዲህ አባዬ ብትመጣስ እንትና አረ ዝም በሉ የሌለ የማይመጣበት ቦታ ሊሄድ ነበረ። ሁለተኛ ነገር ደግሞ ልጅ አይደለ ይጓጓል። ልጅ እንዲህ ብሎ ነገር ደግሞ ሩታም ናፍቃኛለች፣ ለአውራት ብሎ ነበር። እና እኛ በቅፋት አልነበረም የገባው ግን ያው ጥፋት እንደሆነ እኮ ገብቶ ነው። እድገትም ደግሞ በቃ የሱን መጓጓት አይታ ችግር የለውም ልጅህ ነው በቃ አስር ደቂቃ ሰጣቸው። ትዳር እየበጠበጠች ነው የልጅ አባት ነን ብለን መክሰስ እንችላለን እኛ ምክንያቱም በሰማኒያ ላይ ሰማኒያ መደረብ ስለማይቻል ማለት ነው ገብተዋል አይደል አይ የምታስተካክሉ ከሆነ ደግሞ በጊዜ አስተካክሉ እኛ ፍርድ ቤትም ለምን እንከራተታለን ወደዚህ ወደዛ ሊተይዙ የሆነ ነገር ለምን ተካሰሱስ ለምን ይባላል እናንተ እያላችሁ እነዚህ እስከዚህ እስከ ጥግ ድረስ መሄድ አያስፈልገንም በጊዜ ነገሮችን አስተካክሉ ነው የምንላችሁ ይህ ነው ነው የሚለው እንደውም የሚላት እራሱ አለቀ። የአብርሽና የሩታ ነገር በዚህ ቪዲዮ ላብቃና ማለት ነው ቤተሰብ። ዛሬ ግን አርሴ ያሸንፏል፣ ደስ ብሎኛል። አርሴ ማይክንግ ማለት ነው። እና አሁን ወደ ሀይሚ ሊድስ፣ ሀይሚ በጥፊ ወዲህ ወዲህ ስታርግ ያለው ቪዲዮ ትንሽ አስቴት እንሰጥና ማለት ነው። ለምን ያው እናንተ መሆን እያረጋችሁ ያላችሁት ነገር ልክ አይደለም። አንቺ ፍፄን ያው እየሰጣችሁት ነው እንዴ? በመካከላችሁ ብዙ ሰው እያስገባችሁ ነው። አንቺ ምን ፍፄ ትላንትና፣ አንዳንድ ቀን በሃይሚ ቤት ተለቀቀ፣ በብሩኬ ተለቀቀ። አሁን ደግሞ እነዚህ ፍፄ በብሩኬ ቤት የሚሆነውን ብሩኬ ጋር ሄዶ እየሰራ ነው። ይሄ ደግሞ በብሩኬ ጎን የሚሆነው ሃይሚ ቤት መጣ። በሃይሚ ጎን የሚሆነው ደግሞ ብሩኬ ቤት መጣ ማለት ነው።

ገባችሁ ነግራችኋለሁ። የኮዓስ ተጫዋች ነው፣ የጊዮርጊስ ማለት ነው። ልንገራችሁ፣ ስለዚህ አውቀው ድራማ እየሰሩ ነው። አለቀ። ስራ ነው የሚሰሩት። ስራ አይመስልም ለምትሉ ስራ ነው። ነገር ግን እንደ ስራ እንደሚሰሩት ደግሞ እያበረታታቸው አይደለም። ስራ ነው የሚሰሩት ግን አሁን ደግሞ ኦዲንሱ ማለት ነው፣ የእውነት ለመናገር ማለት ነው ትንሽ ተሻሽላቸዋል። እንደ በፊቱ አትጣሉም። እንደ በፊቱ የሚያላላቅሱ ትንሽ እንትን የሚንጫጩ አሉ፣ ነገር ግን እንደ በፊቱ አይደላችሁም። ሁላችሁም ነቅታችኋል። ግን እውነት ለማስመሰል ደግሞ እየሞከሩ ነው። እንግዲህ ሌሎቹ ማለት ነው። ታዲያ ቤት ድረስ እኔን እኮ እየተጠቀመብኝ ያለው ገባህ አይደለም እኮ ችግር ሽንክለኛት ነገኝ ማን ምን ያደርግሻላል? ቤተሰብ በጥፊ የምትለው ቦታ እኔና ማለት ነው ባይ እንላለን አንተ ምንም የምታውቀው ነገር አለ? ምንም እኮ የምታውቀው ነገር የለም። አንተ እኮ በቃ ባየኸው ነገር እና ከብሩክ ጋር በምትሆኑት ነገር ነው። ወይ ሰው ነህ ብሎ ሲያማክረህ አንተ ሌላ ሌላ ነገር እንትን ትለዋለህ። ምን ሆነን? እኔ እኮ እሱን እያረጋጋሁት ነው። እናንተ አናዳችሁት፣ ፀብ ጭራችሁበት። በቃ ልጁ ሌላ ነገር ውስጥ እኮ ልከቱት ነው። የፍፄ ስራ እኮ ልክ አይደለም። ለምንድን ነው ስነ ስርዓት ማይኖርም ምን ራሱ ፈልጎ ነው ነገሮች ላይ እየገባ ያለው አይደል እንዴ? አሁን አንደ አይደለሽም። በቃ እንደውም አንቺ ነሽ ብዙ ሰበብ መጣናት በቃ ጥፋት ነው ነው

ግን እኮ በጥፊ የሚያስመታ ነገር አይደለም ያወራው። ግን ያው መለያየቱን ትፈልጊያለሽ ወይ ብሎ መናገሩ ከብሩኬ ጋር እንዴት ትለያያለሽ ብለሽ ታወራለ ብላ ይሆናል የመታችው ማለት ነው። ጥሩ ነበር፣ ጥሩ ነው። አዎ ባለፈው ቆሞ ነበረ የቡታጀራ ዩቱበሮች እንዳለ በጥፊ እየተባባሉ እየተባባሉ እንትን ብሎ ነበር። አሁን ደግሞ እንግዲህ ይሄም ልጅ ቀምሰዋሪት ይዤ ተከትያ ኳሷን ይዤ ሸኘ ያለችው አመሞ ቁጫ ላይ ይዞት ምስኪን ተነሳ። ሞት ፊቱን አሽቶ ማለት ነው። እንዴት ብሩኬና ሀይሚት ትለያያላችሁ ብለ ታወራለ። ድሮስ አፍን አዘጋም ነበረ። ቤተሰብ ሰላማችሁ ይብዛልኝ። እወዳቸው ላከብራቸው። በአዲስ ቪዲዮ እስከምንገናኝ ባይ ባ